ጀነት እንደ ገባ ሰሙን መቅሩር ወለለዋ ከንጹሕ ብር የተሠራና አፈሯ ደግሞ ሚስክ እንደሆነ ነበር ያሰበው። አሁን ግን እየቆየ ሲሄድ አፈሯ ከሚስክ በጣም የተሻለና የበለጠ በሚያምር ነገር የተሸፈነ መሆኑን ተገነዘበ። ይህ የሚያሳየው ጀነት ውስጥ ከገባን በኋላ ላይ ላዩን የምናየው ነገር ከትክክለኛ ይዞታዋ ያነሰ እንደሆነና ሁሉም ነገር ጥራትን የተላበሰ መሆኑን ነው። አላህ ከጀነት ይበላል። ሌላው ከጀነት በጣም አድርጎ ያደነቀው ነገር አየሯንና ብርሃኗን ሲሆን እዚህ ሁሉም ነገር የፍቅር ምንጭና ለሐሴት የተፈጠረ መሆኑን እየተረዳ መጥቷል። በጀነት ውስጥ ያለው ብርሃን እንዳለፈው ዓለም ከፀሐይ ወይም ከጨረቃ የሚመነጭ ሳይሆን ይህ ውብ ብርሃን ወይም ኑር በቀጥታ የሚቀዳው ከመለኮታዊው ግርማና ከማያልቀው ታላቅ የኃይል ባለቤት ከሆነው ጌታ ነው። ኃያሉ አላህ ስብሐንሁ ወተዓላ እንዲህ ይላል፣ ምድርም ከጌታዋ በሆነ ብርሃን ትደምቃለች። በመጣቀሚያዋ ጀነት ውስጥ መቅሩር አዳዲስ ልምዶች እያመጣ ነው። የተወሰነ ጊዜ ከእብነ በረድ በተሠራው የመዋኛ ስፍራው ለረዥም ጊዜ ይዋኛል። በዚህ ጊዜ የተበተነ ሉል የሚመስሉት ዊልዳኖች ዙሪያውን ሆነው በዝማሬና ደስ በሚል ጣዕም ያላቸው ወጎችን ያጫውቱታል። ከዚያ እንደወጣ የሚፈልገውን ነገር አዞ ሲበላና ሲጠጣ ከቆየ በኋላ ፈረስ መጋለብ ይጀምራል። ፈረሶች በጀነት እጅግ የተዋቡና ብዙ አይነት ቀለም ያላቸው ሲሆኑ ባልተለመደ ሁኔታ ፍጥነታቸውን ከምድራዊ ፈረሶች በብዙ እጅ ይልቃል። ከዚህም በላይ ከጋላቢያቸው ጋር በቃላት መግባባት ይችላሉ። ሲፈልጉ ደግሞ ከጎኖቻቸው ላይ ባሉት ክንፎቻቸው ወደ ጀነት ሕዋ ይዘው ይመጥቃሉ። ከዚያ በኋላ ደግሞ መቅሩር ፈረሶቹን ይገታና በውጩ መዋኛ ስፍራ አስደሳች የዋና ጊዜ ያሳልፋል። በዚህ ጊዜ የጀነት ወፎች፣ ዳክዮችና ዝየዎች አብሮት እየተንሳፈፉ ዳንኪራ እያሳዩ ይዘምሩለታል። ከዚያም ከውሃው ወጥቶ በባለመደገፊያ ምቹ አልጋዎች ላይ ፈልሰስ እንዳለ ከአትክልት ከፍራፍሬ ከወተት ከሥጋ የሚያሻውን ነገር አዕምሮውን በየደቂቃው የሚያነቡበት ዊልዳኖች ይዘውለት ከች ይላለሁ። በዚህ ሁኔታ የሚፈልገውን ያክል ዘና ካለ በኋላ ቆንጆ በሐሳቡ ትመጣበታለች። እርሷም ያለችበት ለመድረስ ሲከጅል የተኛበት አልጋ እያንሳፈፈ ያለብዙ ድካም እልፍኛ ውስጥ ይከቷል። በወላንሳ ምንጣፎች ላይ እየተራመደ ሄዶ ሲያያት እጥፍ ድርቡበት ጨምራ የጀነት ደንገ ጦሮች እንደ አዲስ ሙሽራ አበጃጅተው ሞሽሮዋት ያገኛታል። እርሷ ጋር ለግምት የሚያስቸግር የፍቅር ጊዜ አሳልፎ በተረቶቿና በአስቀኝ ቀልዶቿ ረክቶ ሲወጣ ሌላ ቃል ሳይሆን ከአፉ የሚወጣው አልሐምዱሊላህ ወይም ምስጋና ለዓለማት ጌታ ይሆን የሚለው ብቻ ነው። ለዚህ የአራሕማን ጸጋ ሌላ ምን ዋጋ ይከፍላል ከምስጋና በቀር? በአንድ አጋጣሚ ግን መቅሩር ፈረሱን እያንሳፈፈ ሲከንፍ በብዙ መቶ ማይሎች ርቆ በመሄዱ ከእርሱ ክልል አልፎ በሌላ ሰው ክልል መግባቱን አወቀ። ከዚያም ወደ ኋላው ተመልሶ በዐይን ቅጽበት ወደ መጣበት ሊፈተልክ ሲያወላውል የዚያ ጀነት ባለቤት ብቅ አለ። በዚህ ጊዜ መቅሩር ፈረሱን ገታ አድርጎ እኔ የመጣሁት ከሌላኛው የወንዝ ዳርቻ ነው፣ ምናልባት ብዙ ማይሎች ሳይርቅ አይቀርም አለ። ከዚያም እጅ ለእጅ ከተጨባበጡ በኋላ ትህውቱን አስተናጋጁን ማን ልበል አለ መቅሩር። እኔ በሙሳና በፍርዓውን ጊዜ የኖርኩ ግብፃዊ ነኝ። በጊዜው ፍርዓውንን እቃወም ነበር። የአላህ እዝነት ተጨምሮበት ይህ ተግባሬ ጀነት ውስጥ እንድገባ ምክንያት ሆኖኛል። አሁን ከዚህ ብዙም ያልራቀ ቦታ ላይ ወደሚገኘው ቤተ መንግስቴ ሄደን ብንጫወት መልካም ነው አለ አስተናጋጁ። ይህን ከተባባሉ በኋላ ወደ ግብፃዊው ሰው ቤተ መንግሥት ሄደው ድንቅ በሆነው መናፈሻው ተዝናንተው ተቀመጡ። መቅሩር በዚህ ጊዜ ጨዋታውን ለመስማት በመጓጓት እባክህ ታሪክህን አጫውተኝ ሲል ጠየቀው። ሰውየውም የምርመራ መጽሐፉን ለመቅሩር ከሰጠ በኋላ እንዲህ ያለ የገጽ ቁጥር ግለጥና ምን እንደምተርክልህ ትረዳልህ አለው። መቅሩር ሰውየው እንደነገረው ገጹን ሲገልጽ በምስልና በድምፅ የተደገፈ ታሪክ በቃል በዚህ ምስል አንድ ወሳኝና አስቸኳይ የሆነ የፊርዓውንና የመማከርቱ ስብሰባ በቤተ መንግስት ይካሄዳል። በዚያ ምክክር ፊርዓውን፣ ሐማንና በጊዜው ከፍተኛ ስልጣን የነበራቸው ግብፃውያን ይታያሉ። ኃያሉ አላህ ስብሓንሁ ወተዓላ ይህን በማስመልከት ሲገልጽ ፊርዓውንም አለ ተውኝ ሙሳን ልግደለው፤ ከዚያም ጌታውን ይጥራውና ያድነው እንደሆነ እናያለን እኔ ሃይማኖታችሁን ያስታችኋል ብዬ እፈራለሁ፣ ወይም ደግሞ በምድር ላይ መጥፎ ነገሮችን ያመጣል አለ። በዚያ የተሰበሰቡ ሁሉ በዚህ ሐሳብ ሲስማሙ፣ አንድ በፊርዓውን ቤት የሚኖር አማኝ ሆኖ ነገር ግን እምነቱን የሚደብቅ የቤተሰቡ አባል ብቻ በዚህ በፊርዓውን ንግግር አልተስማማም ነበር። የጉዳዩ ባለቤት የሆነው አላህ ሱብሓነሁ ወተዓላ ይህን ክስተት ሲተርክ እንዲህ ይላል። ከፊርዓውን ቤተሰብ የሆነ አማኝ ሆኖ ነገር ግን እምነቱን የሚደብቅ ሰው እንዲህ አለ። አንድ ሰው ጌታዬ አላህ ነው ስላለ ብቻ ትገሉታላችሁን? እንዲሁም ግልጽ የሆኑ ማስረጃዎችን የሚያቀርብላችሁ ሲሆን ይህም ማስረጃ ከጌታችሁ እንደሆነ እያወቃችሁ ይህን ትፈጽማላችሁን? በእርግጥ ሰውየው ውሸታም ከሆነ ውሸቱ በእርሱ ላይ ነው ተለጥፎ የሚቀረው ነገር ግን ሰውየው እውነቱን ከሚናገሩት ከሆነ ያ እርሱ የሚነግራችሁና ይደርስባችኋል ብሎ የሚያስፈራራችሁ መጥፎ ነገር ከፊሉ ይነካችኋል። በእውነቱ አላህ ጠማማ የሆኑ ሰዎችን ቅኑን መንገድ አይመራም። መጽሐፉን አጠፈና ግብፃዊው መቅሩርን እንዲህ አለው፣ ያ በፊርዓውን ቤተሰብ ውስጥ አማኝ ሆኖ እምነቱን ይደብቅ የነበረው ሰው አሁን ከፊት ለፊትህ የተቀመጠው አስተናጋጅህ ነው። እንግዲህ ወደ ጀነት እንድገባ ሰበብ ይሆነኝ ያንን የሐቅ ምስክርነት ለሕይወቴ ሳልፈራ መስጠቴ ነበር። መቅሩርና የፊርዓውን ቤተሰብ የሆነው ሰው ብዙም ሳይቆዩ የሚተሳሰቡ ጓደኛሞች ወይም ወንድማማቾች ሆኑ። እርስ በርሳቸው ከተዋወቁ በኋላ አብረው መጫወትና መሳቅ ጀመሩ። ግብፃዊው ሰው ተወዳጅና ጨዋ ሰው ነው። በምድረ ዓለም እያለ የሕዝቦችን አኗኗር ባህልና ወግ ጠንቅቆ ያውቅ ነበር። መቅሩር ግብፃዊው ስለ ፊርዓውን ታሪክ የሚነገረውን ሲያዳምጥ ከቆየ በኋላ፣ ስለ ሙሳ የተናገርከውን ነገር ከሰማ በኋላ ፈርዖን ምን አለ ሲል ጠየቀው። ግብፃዊውም እየሳቀ እንዲህ አለ፦ ፈርዖን በታላቅ ቁጣ መንፈስ ተሞልቶ አትኩሮ ሲያየኝ ከቆየ በኋላ እንዲህ አለኝ። ስማ ትክክለኛ ነው ብዬ የማምንበት መንገድ እስክትይዝ ድረስ ዋጋህን እሰጥሃለሁ እንዲሁም ቀጥተኛ በሆነው ሕግ እንድትመራ ልክ አገባሃለሁ። በሁሉም ቦታና በማንኛውም ዘመን የሚኖሩ አምባገነኖች የሚናገሩት ይህንኑ የመሰለ ንግግር አይደለም እንዴ? ወዳጅ መቅሩር በበኩሉ ለግብፃዊው ጓደኛው ስለ መስሩር ታሪክ አጫወተው። እንዲሁም መስሩር ራሱን ታላቁ ገዢ እያለ ይጠራ የነበረ ሲሆን ህዝቦቹንም ልክ ፊርዓውን ያደርግ እንደነበረው እርሱን የማምለክ ያክል እንዲታዘዙት እንዲያመልኩ ያስገድዳቸው እንደነበር ጭምር አንድ በአንድ ዘርዝሮ ተረከለት። ሁለቱ ጓደኛሞች ጨዋታቸውን እንደቀጠሉ ሲሆን ግብጻዊው ሰው መቅሩርን እንዲህ አለው፣ የፊርዐውን አስማተኞች ከጥቂት ጊዜ በፊት ወደዚህ ወደ ጀነት መጥተው ከዚህ ብዙም የማይርቁ አብያተ መንግሥታት ውስጥ እየተምነሸነሹ ይገኛሉ። ካንተ ጋር ላስተዋውቃቸው በጣም እፈልጋለሁ። እርግጠኛ ነኝ የነርሱን ወዳጅነት በጣም ትደሰትበታለን። መቅሩርም የምን አስማተኞች ናቸው? ግብፃዊው አማኝም እንዲህ አለ፣ ኦሆ እኔ ይህን ታሪክ በቁርአን ላይ እንደተጠቀሰ ስለሰማው የምታውቀው መስሎ ነበር። መልካም ለሁሉም ታሪኩን ላጫውተ። ነቢዩ ሙሳ ከፈጣሪው ተአምር ተሰጥቶት ህዝቦቹንም ፍርዓውንንና መማክርቱን ግብፃውያንንም ለማሳመን ሲፈልግ ዱላውን መሬት ላይ ሲጥላት ወደ ታላቅ እባብነት ትቀየር ነበር። መልሶ በእጁ ሲይዛት ግን ወደ ቀድሞ ሁኔታ ወደ በትርነት ትቀየራለች። ይህንን ተአምር ለፊርዓውንና ለመማክርቱ ሲያሳያቸው ፊርዓውን በንቀት ይህን ማድረግ የሚችል አስማተኞች በመላ ግብፅ እንደሞሉ በመግለጽ ተገዳደረው። ከዚያም የቀጠሮ ቀን ተያዘና እነዚህ አስማተኞች በሙሉ ከያሉበት ተሰባስበው መጥተው ከሙሳ ጋር ተፋጠጡ። በሉ አስማታችሁን በመጀመሪያ ያሳዩ ተባሉ። እነርሱም ገመዶቻቸውን በየቆሙበት ሲጥሉ ሁሉም አስፈሪ ወደሆኑ እባቦች ዕባቦች ተቀየሩ። በዚህ ጊዜ ሙሳ አሌይህ ሰላም ዱላውን ሲጥላት በኃይለኛው ቁጣ እየተወናጨፈች ያንን ሁሉ እባብ ውጣ ጨረሰች። አስማተኞቹም ባዶጃቸውን አጨብጭበው ቀሩው። ፊርዐውን በዚህ ጊዜ ኃፍረት የተሰማው ሲሆን ምን ማድረግ እንዳለበት ከመማክርቶቹ ጋር ከመወሰኑ በፊት እነዚህ አስማተኞች በሙሳ ጌታ አምነናል በማለት መሬት ላይ ተደፍተው ሰገዱ። የዚህም ውጤት ፍርዓውን እነዚያን አስማተኞች በመላ እግርና እጆቻቸው በማፈራረቅ እየተቆረጡ በዘንባባ ግንዶች ላይ እንዲሰቀሉ ማዘዝ ሆነ። ከዚያም ሲሞቱ ስጋቸው እየተቆራረጠ ለአሞራና ለአውሬ ተጣለ። ፍርዓውን በርግጥ በዚህ ድርጊቱ የመጨረሻ ጋጠወጥነቱን አሳይቷል። እዚህ ላይ ግን ይህንን ግፍና ጭካኔ የተሞላበት ድርጊት ሲፈጽም ያልተገነዘበው ነገር እነርሱን በቀጥታ ወደ ታላቋ ዘላለማዊ መደሰቻ አገር ወደ ጀነት ያስገባቸው ወይም እንዲገቡ ምክንያት የሆናቸው እና ራሱን መማክርቱን፣ እንዲሁም የተከተሉትንና ሰራዊቶቹን ሁሉ ደግሞ ወደ ጀሀነም ያወረዳቸው መሆኑን ነው። እንዲህ በማድረጉም በወቅቱ ራሱን የታላቅ ጥበብ ባለቤት አድርጎ በመቁጠር ተኮፍሷል። መቅሩር ይህንን መንፈስን የሚመስጥ ትረካ ጸጥ ብሎ ሲያዳምጥ ከቆየ በኋላ እንዲህ አለ። ትክክል ነህ። ሁሉም አምባገነኖች ሲባሉ ደደቦች፣ መንቻካና ግትሮች ናቸው። ሁሉንም ነገር ያበለሻሹት መልካም ነገር የፈጸሙ እየመሰላቸው ነው። መቼም አሁን እነዚህ አምባገነኖች በጀሀነም ውስጥ በምን ሁኔታ ላይ እንዳሉ በአውቅ በጣም እገረም ነበር። እንደምንስ ያንን የማይጠፋ እሳት ቻሉት? ይህን የመቅሩርን አባባል እንደሰማ ግብፃዊው፣ አንድ ነገር መመልከት እንችላለን፣ ያ የሚሆነው ግን በሰዎቹ መጥፎ ዕድል የደስታ ስሜት እየተሰማን ካልሆነ ነው አለ ግብፃዊው ሰው። ይህን ካለ በኋላ የሆነ ቁልፍ ሲጫን በአንድ የሲኒማ ማሳያ መስኮት በመሰለ ነገር የጀሃነም ሰዎች ሁኔታ አንድ በአንድ ቁልጭ ብሎ መታየት ጀመረ። መቅሩርም ፌርዓውንንና መስሩር ከሌሎች መሰሎቻቸው ጋር ጥልቅ በሆነው የሰቀር አዘክት ውስጥ ሲገለባበጡ ተመለከተ። ፍርዓውን ህይወት አይታይበትም፣ አልሞተም። መስሩር በበኩሉ ደግሞ ከዚያ አሰቃቂ ቦታ ለመውጣት በመፈለግ ትርጉም የማይሰጡ ቃላትን እየተናገረ ይለፈልፋል። እሳቱ ከካትራም የሆነውን ልብሱን ልብልብ አድርጎ በልቶ ቆዳውን፣ ስጋውን፣ ደሙንና ነርቮቹን ሁሉ እየቆረጣጠማቸው ይገኛል። ሕመሙ ልቡን ዘልቆ ሲያንገበግበው በታላቅ ድምፅ ይጮሃል። ወዲያው ህሊናውን ይስትና የሞተ ይመስለዋል። ብዙም ሳይቆይ ግን እንደገና ስሜቱ ይነቃቃና ፈጽሞ እንዳልሞተ ይገነዘባል። ምንኛ የሚያንገፈግፍ ስቃይ ላይ ነው የጀሃነም ሰዎች የተጣዱት! በዚያ ስቃይ ውስጥ ሆነው የሚሞቱና ሊሞቱ የተቃረቡ የሚመስላቸው ወቅት አለ። ሆኖም ብዙ ሳይቆዩ ግን የሞት ዕድል ማግኘት ከንቱ ቅዠት መሆኑን ይገነዘባሉ። ከእንግዲህ ፈጽሞ ሞት የሚባል ዕድል አያገኙም። ምክንያቱም ሞት ራሱ ሞቷልና ማብቂያ ለሌለው ዘመን የመንፈስና የሥጋ ሥቃይ በመክፈል ፍዳቸውን ያያሉ። እሳቱ ቆዳቸውን፣ ሥጋቸውንና ደማቸውን እንዲሁም ውስጥ ድረስ ዘልቆ አጥንቶቻቸውን ለብልቦ ከሰል ካደረገው በኋላ ሰውነታቸው በሙሉ በአዲስ አካል ተቀይሮ ያገኙታል፣ እንደገና ሌላ ስቃይና ፍዳ ይቀምሱ ዘንድ ማለት ነው። አላህ ይጠብቀን። ቃሩን ያከማቸው ስፍር ቁጥር የሌለው ወርቅ አሁን በጀሃነም አብሮት ይገኛል። ያ ወርቅ ሁሉ ቀልጦ ታላቅ የሆነ ሰንሰለት ከተሰራበት በኋላ በሰውነቱ ላይ ተጠምጥሞ ፍም እስኪመስል ድረስ እንዲግል ይደረጋል። ከዚያም ጎኑን ሆዱን ጀርባውንና ደረቱን ሲያንገበግበው ሥቃይ በዛበትና ይጮሃል። ደጋግሞ ቢጮህም ማንም ከሰውነቱ ላይ የሚፈታለት አይኖርም። ለምን እንደሚጮህና ለምንስ እንደሚጸጸት ወይም ደግሞ ይቅርታ እንዲደረግለት እንደሚለምን ማንም ዞር ብሎ አይቶ የሚጠይቀው የለም። በጀሀነም ውስጥ ያሉ ሰዎች በእሳት እየተጠበሰ እዚያና እዚህ እንደሚዘል ዝንጀሮ ናቸው። ውሃ ለማግኘት ወዲያ ወዲህ ይላሉ። ውሃ ቢያገኙና ወደ ፍምነት የተቀየረውን ሰውነታቸውን ቸሰስ አድርገው ቢያጠፉበት እጅጉን ይመኛሉ። ከንቱ ምኞት ምን ያደርጋል? በጀሀነም ውስጥ ውሃ የሚባል ነገር የለም። ቢኖርም የፍላ በመሆኑ ሲጠጡት አንጀትንና የሆድ ዕቃን በሙሉ በመበጣጠስ ይዞ በታች በኩል የሚወርድ ነው። መቅሩር ይህን ሁሉ አስፈሪ ትዕይንት ሲመለከት ከቆየ በኋላ እንዲህ አለ፣ ንግስናና ንግሥናና ሀያልነት የሚገባው ለአንዱ አላህ ብቻ ነው። ጌታዬ አላህ ሆይ በእነዚህ ሰዎች እድለ ቢስነት እየተደሰትኩ ወይም እየተዝናነሁ አይደለም። ግብፃዊው ጓደኛውም እንዲህ አለ፣ በእርግጥ ይህ አሰቃቂ የሆነ ትዕይንት ነው። ለማንኛውም ይህ የአላህ ሱብሐነሁ ወተዓላ ፍፁማዊና አድሎ ያልታየበት ፍርድ ነው። ምክንያቱም እነዚህ ሰዎች በምድር ዓለም ሳሉ ጊዜያቸውና መላ ሕይወታቸውን ያለ አግባብ ያጠፉና ያበላሹ በመሆኑ ተመጣጣኝ ፍትሕ አግኝተዋል።